አሜሪካ በኢራን የኒውክሊየር ተቋማት ላይ የፈፀመችው የቦንብ ድብደባም በሰዓታት ውስጥ በርካታ ዓለም አቀፍ ምላሽ አስከትሏል። ምላሻቸውን በመስጠት የቀደሙት የአረብ ሀገራት ናቸው። በዋሽንግተን ና በቴህራን መካከል የኒውክሊር ውይይቶችን እያሸማገለች የነበረችው ኦማን አሜሪካ በኢራን የኒውክሊር ተቋማት ላይ የፈፀመችውን ጥቃት የባሕረ ሰላጤው ሱልጣኔቷ አጥብቃ አውግዛለች። በአሜሪካ በቀጥታ በተፈጸሙ የአየር ድብደባዎች ምክንያት የተከሰተውን እጅግ አሳሳቢ መባባስ ኦማን ታወግዛለች ስትል አቋሟን ገልጻለች። ከአሜሪካ ጋር ጠንካራ የደህንነት ትስስር ያላትና በቀጠናው የአሜሪካ የቅርብ አገር የሆነችው ሳዑዲ አረቢያ የኢራን ሉዓላዊነት መጣስ ነው፣ ግዛት እነዚህ አይነት ድርጊቶች መቆጠብ አስፈላጊ እንደሆነ አጽንኦት ሰጥታለች።

ዓለም አቀፉ ማህበረሰብም እነዚህ እጅግ አሳሳቢ ሁኔታዎችን በተመለከተ ፖለቲካዊ መፍትሔ ላይ ለመድረስ ጥረቱን እንዲያጠናክር ጥሪ አቅርባለች። የኳተር የውጭ ጉዳይ ሚኒስትር በበኩሉ አሁን እየታየ ያለው ጓደኛው ውጥረት በቀጠናው ና በዓለም አቀፍ ደረጃ አስከፊ መዘዞችን ያስከትላል ሲሉ አስጠንቅቋል። በዚህ ወቅት ሁለት ወገኖች ጥበብና መቆጠብን ተግባራዊ ያደርጋሉ የሚል ተስፋ እንዳለው ገልጿል። ግብጽ ቀጠናው ወደ ቀጣይ ትርምስና ውጥረት የመግባት አደጋ እንደተጋረጠበት በመግለጽ አስጠንቅቃለች። ከቀውሱ ለመውጣት የፖለቲካ መፍትሄዎችና ዲፕሎማሲያዊ ድርድሮች እንጂ ወታደራዊ አማራጮች ብቸኛ መንገድ አይደሉም ስትልም አስተባብላለች። የሊባኖስ ፕሬዚዳንት ጆሴፍ አውን በበኩላቸው የኢራን የኑክሌር ተቋማት ድብደባ ሁኔታው ከአንድ በላይ የሆኑ ቀጠናና እግራትን ደህንነትንና መረጋጋትን አደጋ ላይ የሚጥል ውጥረት ይፈጥራል የሚለውን የፍርሃት ደረጃ ከፍ ያደርጋል ብለዋል። ስለ አሜሪካ ጥቃት አለም ምን አለ? አሜሪካ በኢራን ላይ የፈጸመችውን ጥቃት ተከትሎ አለም ምን ምላሽ እየሰጠ ነው? ከእነዚህ መካከል ሳውዲ አረቢያ፣ ጃፓን፣ ቻይና፣ ደቡብ ኮሪያ፣ ኒውዚላንድ፣ አውስትራሊያ፣ ሜክሲኮ፣ ኩባ ዩናይትድ ኪንግደም ሐማስ ሁቲና የተባበሩት መንግስታት ይገኙበታል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ድርጊቱ የዓለም ሰላምና ደህንነትን አደጋ ላይ የሚጥል ነው ሲሉ ተናግረዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር በኤክስ ገጹ ባወጣው መግለጫ አሜሪካ የፈጸመችውን ጥቃት ተከትሎ ከፍተኛ ስጋት እንዳደረበ ገልጿል። የጃፓን ጠቅላይ ሚኒስትር ሺገሩ ኢሺባ ግጭቱ በፍጥነት እንዲረግብ ማድረግ ወሳኝ ነው፣ ሁኔታውን በከፍተኛ ስጋት በቅርበት እየተከታተለ ነው ነው ብለዋል። የቻይና መንግስታዊ መገናኛ ብዙኃን ባቀረበው ትንታኔ አሜሪካ በኢራቅ የሰራችውን ስህተት በኢራን ላይ እየደገመችው ነው የሚል ጥያቄን አንስቷል። የደቡብ ኮሪያ የፕሬዝዳንት ጽህፈት ቤት አሜሪካን ጥቃት ተከትሎን ሊከሰቱ የሚችሉ የጸጥታና የኢኮኖሚ አንድምታዎችን ለመገምገም አስቸኳይ ስብሰባ ጠርቷል። የኒውዚላንድ የውጭ ጉዳይ ሚኒስትር ዊኒስተን ፒተርስ የመካከለኛው ምስራቅ ሁኔታ እጅግ አሳሳቢ መሆኑን ገልጸው ለችግሩ መፍትሄ ለመሻት ዲፕሎማሲያዊ ጥረት እንዲደረግ አሳስበዋል። የአውስትራሊያ መንግስት ቃል አቀባይ በሰጡት መግለጫ በቀጠናው ያለው የጸጥታ ሁኔታ እጅግ ውጥረት የነገሰበት ነው። ውጥረቱ እንዲረግብ በውይይትና በዲፕሎማሲ እንዲፈታ ጥሪያችንን እንቀጥላለን ብለዋል። የሜክሲኮ የውጭ ጉዳይ ሚኒስትር በኤክስ ገጹ ባስተላልፈው መልእክት በመካከለኛው ምስራቅ ግጭት ውስጥ ያሉ ወገኖች ለሰላም ሲባል አስቸኳይ ዲፕሎማሲያዊ ውይይት እንዲያደርጉ ጠይቋል። የኩባው ፕሬዚዳንት ሚጌል ዲያዝ ካኔል በኤክስ ገጻቸው ላይ አሜሪካ በኢራን የኒውክለር ተቋማት ላይ የፈጸመችውን የቦምብ ጥቃት በጽኑ እናወግዛለን ግ ድርጅቱን ወደ አደገኛ ምዕራፍ የሚያሸጋግረው ነው ሲሉ አስፍረዋል። ዲያዝ ካኔል አክለውም ይህ ጥቃት የተባበሩት መንግስታት ቻርተርንና የዓለም አቀፍ ሕግን በእጅጉ የሚጥስ ከመሆን በላይ የሰው ልጅን የማይቀለበስ ቀውስ ውስጥ የሚከት ነው ብለዋል። የብሪታንያው ጠቅላይ ሚኒስትር ኬርስታርመር ኢራን ቀውስን በዲፕሎማሲ ለመፍታት ወደ ድርድር ገበታ እንድትመለስ ጥሪ አቅርበዋል። አክለውም ውጥረት በነገሰበት በዚህ ቀጠና መረጋጋት ቅድሚያ የሚያሰጠው ጉዳይ መሆኑን ተናግረዋል። የፍልስጤሙ ታጣቂ ቡድን ሀማስ በበኩሉም ይህ ግጭትን የሚያባበስ አደገኛ የጭካኔ ጥቃት ነው ብሏል። ዓለም አቀፍ ህግን በጋድ የጣሰ፣ በዓለም ሰላምና ደህንነት ላይ የተደቀነ ቀጥተኛ ስጋት ነው ሲል ገልጾታል። ሁቲ በበኩሉም መሐመድ አልፈራ የተባሉ የሁቲ ባለስልጣን አሜሪካ በኢራን የኒውክለር ተቋማት ላይ የፈጸመችው ጥቃት የጦርነት መጀመሪያ ነው ማለታቸውን አልጀዚራ ዘግቧል። በአሜሪካ ጥቃት ኢላማ የነበረው ፎርዶ ከዋና ከተማዋ ቴህራን በስተ ደቡብ በሚገኝ ተራራማ አካባቢ ከመሬት በታች በትልቅ ዋሻዎች ውስጥ የተሸሸገ ነው። ፎርዶ ከምድር በታች ያለው ጥልቀቱ እስራኤል ባሏት የጦር መሳሪያዎች ለመድረስ አስቸጋሪ ነው። ፎርዶን ለማውደም የሚያስችል ጠንካራና ትልቅ ምሽግ ደርማሽ ቦምብ ያላት ደግሞ አሜሪካ ብቻ ናት። አሜሪካ ያላት ቦምብ ጂቢዩ 57 ማሲቭ ኦርዳናንስ ፔኔትሬተር ወይም ኤምኦፒ ይባላል። ክብደቱ 13000 ኪሎ ግራም ሲሆን ባለሙያዎች ከመፈንዳቱ በፊት ወደ 18 ሜትር ኮንክሪት ወይም 61 ሜትር መሬት ውስጥ ዘልቆ መግባት ይችላል ይላሉ።